በሳይንሱ ዓለም አሜሪካ እንደ አይን ብሌን የምትጠብቃቸው የዓለማችን ከፍተኛ ተከፋይ ኢትዮጵያዊ ተመራማሪ የህክምናው ዘርፍ ቁንጮ። በዓለማችን ላይ በርካታ ባለብሩህ አእምሮ ባለቤት የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን መሐንዲሶች፣ ሳይንቲስቶች፣ ምሁራንና ፓይለቶች በበርካታ ሀያላን ሀገራት ተሰማርተው ይገኛሉ። እኚህ ኢትዮጵያውያን ለነዚህ ሀያላን ሀገራት የእውቀት ምንጭ በመሆን በቴክኖሎጂ በፈጠ ለፈጠራ ህክምና፣ እንዲሁም ደግሞ በተለያዩ ቢዝነሶች አዳዲስ ግኝቶችን ለዓለም ሀገራት በማበርከት ከፍተኛ አስተዋጽኦ እያደረጉ የሚገኙ ናቸው። ዛሬም ድረስ እንደ ማሳያነት የምንመለከታቸው ኢትዮጵያዊ አሙራኖች የመጀመሪያው ኢትዮጵያዊ ሳይንቲስት የሆነው ዶክተር ቅጣው ጅጉ፣ ዶክተር አክሊዩ ለማና የመሳሰሉ በርካታ ጀግኖችና ለዓለማችን መፍትሄና መንስኤ መፍጠር የቻሉ ሀገራችን የምትኩራባ ያላቸው ድንቅ ኢትዮጵያውያን ተመራማሪዎችን መመልከት እንችላለን። ምሁራኖቹ ላሉበት ሀገር ማህበረሰቦች ብቻም ሳይሆን ለሀገራችን ኢትዮጵያም እንዲሁም ደግሞ ለዓለም ሀገራት በምርምሩ ዘርፍ የተለያዩ አስገራሚና አስደናቂ ስራዎችን የሰሩ በመሆናቸው ስማቸውንና የሀገራቸውን ስም ከፍ አድርገው ለማስጠራት የቻሉም ናቸው። አዳኛ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች የምናነሰው ከነዚህ ጀግኖቻችን መካከል አንዱ የሆኑ በሀገር አሜሪካ በዘርፉ ከፍተኛ ተከፋይ የሆኑ ዓለም የሚኮራባቸው የሕክምናው ዘርፍ ቁንጮና ባለብዙ የትልቅ ሞያ ዘርፍ ኢትዮጵያዊ ግለሰብን የምናስታውቃችሁ ይሆናል። ውድ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳጁ። ያን ወደ መረጃው እናሸፋላችሁ። የዛሬው ባለታሪካችን በአለም ላይ ተጽዕኖ ፈጣሪ ከፍተኛ እውቅና ያላቸው በዘርፉም በአሜሪካ ከፍተኛ ተከፋይ የሆኑ ትውልደ ኢትዮጵያዊ ግለሰብን የምንመለከት ይሆናል። እኚህ ግለሰብ ትውልደ ኢትዮጵያዊ ዶክተር ኤሌክትሮን ክበበው ይባላሉ። በአሜሪካ የማያውቋቸው የለም ብንል ማጋነን አይሆንም። የዶክተር ኤሌክትሮን ክበበው ወላጅ አባት የሆኑት አቶ ክበበው የአምስት ልጆች አባት ሲሆኑ የልጆቻቸው ስም ልክ እንደ ኤሌክትሮን ሁሉ እጅግ የሚያስገርም ነው። እኚህም ስማቸው ታላቅየው ኤሌክትሮን ሲሆን የእሱ ታናናሾች ታላቅየው ኤሌክትሮን ሲሆን የሱ ታናናሾች ፕሮቶን፣ ኒውትሮን፣ ዲዩትሮን እና ፖሲትሮን ይባላሉ። ይህ ስም በተለይ በኛ ሀገር ያልተለመደና የማይታወቅ መሆኑ ይታወቃል። ከዚሁ ጋር በተገናኘም ድሮፒያን አቆጣጠር በ2015 በወረሃ መጋቢት አጋማሽ ላይ ኢትዮጵያን ከስም ጋራ ያቆራኘ ዜና ከወደ አሜሪካ በተለያዩ ድረገጾች ተሰራጅተዋል። ለየት ያለ ስም ያላቸው ግለሰቦችን እየመረጠ በየአመቱ ደረጃ የሚያወጣው አንድ ታዋቂ የአሜሪካ ድረገጽ በዚያው ሰሞን ለሰላሳ ሶስተኛ ጊዜ በእጩነት ያቀረባቸውን ስሞች ይፋ በማድረግ ሕዝቡ ለመረጠው ልዩ ስም ድምፅ እንዲሰጥ ጋብዘዋል። ከፍተኛውን ድምፅ ያገኘው ታዲያ ኢትዮጵያዊው አባት አቶ ክበበው ለልጆቻቸው ያወጡት ስም ሆነ። ይህም ኤሌክትሮን ክበበው። ነገሩ እንዲህ ነው። ኢትዮጵያዊ አባት አቶ ክበባው በሙያቸው የኤሌክትሪካል ኢንጂነር ናቸው። ልጆቻቸው የእሳቸውን ፈለግ ተከትለው እንዲገኙና በሳይንሱ ዘርፍ ልቀው እንዲወጡላቸው አጥብቀው ይሻሉ። ይህን መሻታቸውን እውን ለማድረግ ግን ተግተው በልጆቻቸው ላይ መስራት እንዳለባቸው አላጡትም። በብላቴና ልጆቻቸው ልቦና ሳይንስ የሚል ትልቅ ሀሳብ መትከል እንዳለባቸው ያውቃሉ። ለልጆቻቸው ደጋግመው ስለ ሳይንሱ መስክ ታላቅነት መተረክ፣ ወደ ሳይንሱ መስክ የሚያመሩበትን መንገድ ማመላከት፣ በሳይንሱ ገፍተው እንዲጓዙ ለሚያስችላቸው የትምህርት አይነቶች ትኩረት እንዲሰጡ መግፋት፣ እንዲሁም ደግሞ እንዲህና እንዲህ ያሉ ጥረት ሁሉ ማድረግ እንዳለባቸው ያውቃሉ አባትየው። ይህም ሆኖ አቶ ክበበ እንዲህና እንዲህ ያሉ የኩትኮታ ስራ ለመጀመር የወለዱት ልጅ ነፍስ እስኪያውቅ ፊደል መቁጠር እስኪጀምር መጠበቅ አይኖርባ ቸውም። እሳቸው የወለዱት ልጅ ነፍስ ሲያውቅና ፊደል ሲቆጥር ስራ አልፈቱም ነበር እና እንደተወለዱ ወሳኝ ያሉት ሌላ ስራ ይሰሩበታል። በዘመን በማይላላ በእርጅና በማይበጠስ በጠንካራ የእድሜ ልክ ክር ጨቅላውን ከሳይንስ ጋራ ያስተሳስሩታል፣ ወደ ነገው ይመሩታል። ስም ይባላል ይህ ጠንካራ ክር ለኤሌክትሮን ክበበው፣ ፕሮቶን ክበበው ኒውትሮን ክበበው፣ ዲዎትሮን ክበበው እና ፖስትሮን ክበበው። እነዚህ አምስቱ የአቶ ክበበው ልጆች ናቸው። ወላጅ ለልጁ የሚያወጣው ስም በልጁ ቀጣይ ዝንባሌ አመለካከትና የህይወት ምርጫ ላይ የራሱን የሆነ ተጽዕኖ ይፈጥራል ብለው ለሚሟገቱ የስነ ልቦና ምሁራንም ምሳሌ ሊሆን የሚችል ነው። ከአቶ ክበቡ ልጆች መካከል አንዱና የዛሬው ትኩረታችን የሆነው ኤሌክትሮን ክበበው ዛሬ ላይ አድጎ ሳይንስን እንዲያጠናላቸው በማሰብ በጨቅላ ሳለ ኤሌክትሮን የሚል ስም ያወጡለት የትላንቱ ብላቴና ዛሬ በስሙ ብቻ ሳይሆን በስኬቱም ብዙዎችን ያስደመመ የህክምናው ዘርፍ ቁንጮ ሆነዋል። ኢትዮጵያን አቆጣጠር በ2011 የአመቱ የአሜሪካ አንድ ሺ ከፍተኛ ደሞዝ ተከፋይ የመንግስት ሰራተኞች በሚል አንድ ታዋቂ ድረገጽ ባወጣው ዝርዝር ውስጥ ዶክተር ኤሌክትሮን ክበበው ከአሜሪካ ፕሬዚዳንት ባራክ ኦባማ ቀጥሎ በሁለተኛነት ተቀምጠዋል በዘንድሮም ዓመት 25 መረጃው እንደሚለው ዶክተር ኤሌክትሮን በዓመት ከ350 ሺ የአሜሪካ ዶላር በላይ ይከፈላቸዋል በአዲስ አበባ ቅዱስ ዮሴፍ ትምህርት ቤት የተማሩት ዶክተር ኤሌክትሮን ክበቦ በአሜሪካ ሳን ፍራንሲስኮ ከሚገኘው ዩኒቨርሲቲ ኦፍ ካሊፎርኒያ በሕክምና የተመረቁ ሲሆን የአሜሪካ ቦርድ ኦፍ ሰርጀሪ የቀዶ ሕክምና ሰርተፍኬትም አግኝተዋል። ላለፉት ከሃያ አመታት በላይ አመት በኢንዶክሪንና ታይሮድ ካንሰር ዘርፍ የአጠቃላይ ቀዶ ህክምና አገልግሎት በመስጠት ላይ የሚገኙት ዶክተሩ በአሜሪካ ብሔራዊ የካንሰር ኢንስቲትዩት የካንሰር ምርምር ማዕከል የኢንዶክራይን ኦንኮሎጂ ቅርንጫፍ ኃላፊ ሲሆኑ የካንሰር ጄኔቲክስ ክፍሉንም በበላይነት በመምራት ላይ ይገኛሉ። ዶክተሩ እስካሁን የሙያ ዘመናቸው ከ5000 በላይ የተሳካ ቀዶ ህክምናዎችን ያከናወኑ ሲሆን ከ150 በላይ የጥናት ጽሁፎችና መጽሐፎችን ለህትመት እንዳበቁም ብሬኪንግ ጎልፍ የተሰኘ ድረገጽ አሳውቀዋል። እኚህ አሜሪካዊ የቀዶ ጥገና ሐኪም አስተማሪና ሳይንቲስትም ሲሆኑ፣ ሳይንቲስቱ አሁን ላይ በስታንፎርድ ዩኒቨርሲቲ ፕሮፌሰርና በአሜሪካ አጠቃላይ የቀዶ ጥገና ስፔሻሊስት ዶክተር ናቸው። ኤሌክትሮን ክበበው የካቲት 26 ቀን 1968 አዲስ አበባ ውስጥ የተወለዱ ሲሆን ከካሊፎርኒያ ዩኒቨርሲቲ በ1991 በኬሚካል ምህንድስና እንዲሁም ደግሞ ኢሮፒያን አቆጣጠር በ1995 ከዚያው ዩኒቨርሲቲ በህክምና ዲግሪ ተመርቀዋል። ኤሌክትሮን ክበበው በሳይንሱ ዘርፍና በህክምናው ዓለም ዓለም አቀፍ እውቅና አግኝተዋል። በዚህም ታዲያ እኚህ ኢትዮጵያዊ ሳይንቲስት በሁለቱም ትልልቅ የስራ ዘርፎች በተለያየ ጊዜ በርካታ ሽልማቶችንም አግኝተዋል። በእጢ ካንሰር እንዲሁም ደግሞ በጨጓራና መሰል የተለያዩ በሽታዎች ዙሪያ በርካታ ስኬታማ የተባሉ ቀዶ ጥገናዎችንም አድርገዋል። እኚህ ሳይንሳዊ መጻሕፍቶቻቸውን በህክምናው ዘርፍ ትልቅ አስተዋጽኦችን በማበረከት ላይ መሆናቸውም ይነገራል። የኤሌክትሮን እህት የሆነችው ፔትሮን ክበቡ ደግሞ ከዩኒቨርሲቲ ኦፍ ሚቺንጋን በህክምና ተመርቃ ከ20 ዓመታት በላይ ያገለገለችና በካሊፎርኒያ ሳንታ ሞኒካ በመስራት ላይ የምትገኝ ታዋቂ ዶክተር ናት። ደግሞም ሌላኛው ወንድሞ ዲዮትሮን ክበበውም ከዩኒቨርሲቲ ኦፍ ካሊፎርኒያ አባቱ በተመረቁበት በኤሌክትሪካል ኢንጂነሪንግ ተመርቆ በዚያው በአሜሪካ እየሰራ ይገኛል። በዚህም ታዲያ አቶ ክበበው ተሳክቶላቸዋል። ሆን ብለው ሳይንስ ነክ ስም ያወጡላቸው ልጆቻቸው እንዳሰቡት ወደ ሳይንሱ ዓለም ተስበዋል፣ ስኬታማም ሆነዋል። አቶ ክበበው ለልጆቻቸው ያወጡት ስም ብቻውን ዛሬ ልጆቹ ላሉበት ደረጃ እንዳላደረሳቸው እርግጥ ነው። ከዚህ በተጨማሪ በርካታ ኢትዮጵያውያን በዓለም ዙሪያ በትልቅ የስራ መስኮች ላይ ተሰማርተው የሚገኙ ሲሆን ለአብነትም በዚህ የሕክምናው የሙያ ዘርፍ ዓለምን ያነጋገረው ኢትዮጵያዊ የቆዳ ካንሰር የሚፈውስ ሳሙናን ለመፍጠር እየተመራመረ ያለው ታዳጊ ሄማን ወንዶ ሰንበቀለንም ማንሳት እንችላለን። እንደሚታወቀው ቅርብ ጊዜ በሀገር አሜሪካ የሚገኙ ታዋቂው የታይም መጽሔት የአመቱ ታዳጊ አድርጎት በፊት ገጹ ይዞት እንደወጣም ይታወቃል። በዚህም ኢትዮጵያዊ ታዳጊ በተለያዩ በውጭ ሀገር ሚዲያዎች በስፋት መነጋገሪያ የሆኑም ቆይቷል። ከኢትዮጵያዊ አወላጅ የተገኘው የአስራ አምስት አመቱ ታዳጊ ሄማን ከሀገሩ በአራት አመቱ ወደ አሜሪካን ሀገር የሄደ ሲሆን በሰባት አመት የለጋነት እድሜው ስለ ቆዳ ካንሰር አስከፊነትና መፍትሄውን አለም ስለማበረከት ህልሙን ስንቅ አድርጎ ቆይቷል። ሄማን አሁን ላይ የ15 ዓመት ታዳጊ ሲሆን፣ አለም ምርምሩና የቆዳ ካንሰር ፈውስ ሊያመጣ ነው በሚል በጉጉት እየጠበቀው ያለ ታዳጊ ኢትዮጵያዊ ተመራማሪ ነው። በአሁኑ ወቅትም ሄማን ከስነ ህይወት ተመራማሪዋ ፕሮፌሰር ቪቶሬ ኬብ ጋር በመሆን የሳሙና መድኃኒትን በአይጥ ላይ ሙከራ በማድረግ ላይ ይገኛል። ሆኖ ምርምሩ የባለቤትነት ፍቃድን ጨምሮ ሌሎች ነገሮችን እስኪያሟላ አመት ሊወስድበት እንደሚችልም ይናገራል። ይህ አስገራሚ ታዳጊ ሳይንቲስት ሄማን በቀለ የተወለደው በአዲስ አበባ ሲሆን ሂማን ለሳይንስና እና ቴክኖሎጂ ልዩ ፍቅርና ተስጦ ያለው መጽሐፍቶችን ማንበብ የሚወድና ዘጋቢ ፊልሞችን መመልከት የሚያስደስተው ልጅ እንደሆነ ይናገራል። ታዲያም አሁን ላይ አለም ሁሉ የዚህን የኢትዮጵያ ታዳጊ ምርምር በጉጉትና በተስፋ በመጠባበቅ ላይ ይገኛል። ይህም ደግሞ አለም ለሀገራችን ኢትዮጵያ ትልቅ አመለካከት እንዲኖረውም የሚያስችለው ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄ ይመስል ነበር ነበር ባረስናችሁ መረጃ እንደ ተደስታችሁበትና ስለዚህ የዓለማችን ከፍተኛ ተከፋይ ኢትዮጵያዊ ተመራማሪ የሕክምናው ዘርፍ ቁንጮ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫንዎን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ቆዩን።